ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች እዥ እቀርብ ያለሁ፣ በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። የአገዛዙ ቀንደኛ ዋጊና የጦር መሪ ኮሎኔል ተስፋይም በፋኖ ኃይሎች በጎጃም በነበረ የደፈጣ ጥቃት መደምሰሱ ተሰማ። ኮሎኔሉ በባህር ዳር ብርጌድ በባህር ዳር ከተማ በደፈጣ የተሸኘ ሲሆን፣ በጎጃም ብቻ የተሰናበቱ የአገዛዙ ኮሎኔሎች ቁጥር 15 ደርሷል። መረጃውን በ ዝርዝር እናስደምጣችኋለን። በሌላ በኩል በአማራ ፋኖ ብሔራዊ ኃይልና በአገዛዙ ኃይሎች መካከል የሚደረገው ውጊያም ተፋፍሞ እንደቀጠለ ነው። የፋኖ ኃይሎች በአራቱም የአማራ ግዛቶች መብረቃ ጥቃታቸውን አጠናክረው ቀጥለዋል። በደብረ ማርቆስ በተፈጸመም የቦምብ ጥቃት የአገዛዙ ከፍተኛ አመራሮች መገደላቸውም ተሰምተዋል። የአገዛዙ ከፍተኛ ጦር በጎጃም በነበረ ከባድ ውጊያም ዶጋመድ መሆኑ ተሰምተዋል። ዝርዝሩን እናስደምጣችኋለን። ከዚሁ ከጦር ሜዳ መረጃዎቻችን ሳንወጣ በሸዋ በተደረገ ከፍተኛ ውጊያ የአገዛዙን ኃይል በከበባ ቀለበት ውስጥ ያስገቡት የፋኑ ኃይሎች ከፍተኛ ምትም አድርሰውበታል። በጎንደር እንዲሁ ከፍተኛ ምት የደረሰበት የአገዛዙ ጦር የከዱ ባንዳዎችን ለማንሳት ያመጣት ሄሊኮፍተርም በፋኖ ድሽቃ ቢተኮስባት ማምለጧ ተነግሯል። እንመለከተዋለን። ወሎ ላይም የአገዛዙ ጦር በፋኑ ኃይሎች ከፍተኛ ምት ሲመታ የበቀል ዱላውን በንጹ ሰላም ያሳርፈዋል። በጥቅሉ በአማራ ክልል የተደረጉ የግንባር መረጃዎችን እናስደምጣቸዋለን። በሌላ በኩል ከህወሓትና ፋኖ ጋር በተያዘም አብሮ መስራታቸውን የሚያመላክት መረጃ ወጥቷል። ከዚህ ጋር በተያዘ የወጣውን አዲስ መረጃም በትንታኔያችን እንመለከተዋለን። ከወጣቶች አፈሳ ጋር በተያዘም አንድ ልብን የሚነካ አሳዛኝ መረጃም ተሰምቷል። በጉዳያችን ይዳሰሳል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደመነቆ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 ቀዳሚ ወዳደረግኩት ዘገባ ያልፋል ከሰሞኑን ከአማራ ፋኖ ብሔራዊ ኃይል ውጭ ያሉ የአፋ ድርጅት አመራሮችና አባላት እጃቸውን ለአገዛዞም እየሰጡ ይገኛሉ ከዚህ ጋር በተያዘ አርበኛም አስረስ ማረ ዳምጤም የሚከተለውን ጽሁፍ አስፍሯል እንደሚከተለው አነበዋለሁ የአንዳንዶቹ አሳዛኝ ነው እንዲህ እየተዋወቀን ጉልበታችንን በውስጥ ጉዳይ እንዲባክን ባናደርግ መልካም ነበር የሆነ ሆኖ ዳገቱ ላይ መዛል መክዳትና በባንዳነት መሰለፍ በየትኛውም ትግል ውስጥ የሚከሰት ጉዳይ ነው። ይሉኝታ ያልፈጠረበት የአብይ አህመድ አገዛዝ ለከዳተኞቹና ለባንዳዎቹም የፈጠረላቸው ሰበብ ህወሀት ጋር ጦርነት ልንገጥም ስለሆነ ከብልጽግና ጎን መሰለፍ ያስፈልጋል የሚል ነው። አዲሱ የማደናገሪያ ስልት መሆኑ ነው። ግልጽ መሆን ያለበት ነገር ይህ ሀገር በተለይም የአማራ ህዝብ ከአብይ አህመድ የቀደመም ጠላት የለውም። አብይ አህመድ አልተሳካለትም እንጂ ከፕሪቶራው ስም ነት ማግስት የትግራይ ኃይሎችን በአማራ ላይ ለማዝመት ያላደረገው ጥረትም አልነበረም። አብይ አህመድ እመረዋለሁ በሚለው ህዝብ ላይ ያመፀም መሪ ነው። የሀገሩን ጦር አማራው ላይ አሰማርቶም ዘርመጨፍጨፉ አልበቃ ብሎት የትግራይና የአማራን ህዝብ ሌላ ጦርነት አዙሪት ውስጥ ለመክተት ምራቁን በመዋጥ ላይም ይገኛል። ይህንን አውዳሚ ሀሳብ ተቀብሎ ለአብይ አህመድ የቅዠት እቅድ ማስፈጸሚያ ራሱን ያዘጋጀ ቢኖር የህልውና ትግሉ ጸረ አማራ ነው። በህዝብ ላይ ብር እየፈጸመ ያለ ወራሪው አገዛዞም በነደፈው የጦርነት ፕሮጀክት ተሳታፊ መሆን የሚፈልግ ካለም የነጻነት ታጋይ ሳይሆን የአብይ አህመድ መርሰነሪ መሆን የሚፈልግ ብቻ ነው። የኢትዮጵያ መሪ ተብሎ የተቀመጠው ሰው ሙሉ ጊዜውን የሚያሳልፈው የእርስ በርስ ጦርነቶችን በማዋለድና በማዛመት ነው። ከዚህ የተረፈውን ጊዜም የድሮን ቃቃም ይጫወትበታል። በአጭሩ ከሃዲነት እና በአንዳነትን በዚህ ህወሀትን ልንወጋ ነው በሚል ትርክት መሸፈን የሚቻል በት ጊዜም አብቅቷል። ትግሉን የከዳ ሁሉ ከባንዳነት የተለየ ስምም የለውም ሲል አርበኛም አስረስ ማረዳም ጤም ጽሁፉን አጋርቷል። ይህ በእንዲህ እንዳለ ከሰሞኑን አቶ ጌታቸው ረዳ የፋኖንና የህወሀትን ጥምረት በተመለከተም ይህንን ጉዳይ አንስተዋል። ፋኖ ከሆነ እንሰራለን አንድ ቦታ ወረዳ አስተዳዳሪ ደወልልኝ፣ አንተ አውቀ ሆነ ወይ እንደዚህ አይነት እንቅስቃሴ የሚያደርጉት አለኝ ምን ከምስራቅ አማራ ፋኖ ሰዎች ጋር መገናኘት ፈልገን በዚህ በኩል አነሳቀኝ ተከታተላቸው ና ንገረኝ፣ ያልኩት ሪፖርት አድርግልኝ ያልኩት ምንድን ነው? ኤግዛክትሊ የፈለጉት ማለት ለምሳሌ እዚህ አካባቢ ያሉት ልጆች አላማጣ ራያ የአማራ ነው የሚሉ ናቸው። እንዴት ነው ሊታረቁ የሚችሉት? ራያ የአማራ ነው የሚል እና ራያ የትግራይ ነው የሚል ሰው ከዚህ ጋር በተያዘ የፋኑ ድምፅ እንደሆኑ የሚነገርላቸው ባህር ዳር ዊክሊክሶች ይህንን ጽሑፍ አስፍረዋል። እንደሚከተሉ አነበዋለሁ። ህወሀትና እኛ ብሎ ይጀምራል ጽሑፉ። በነገራችን ላይ የፋኖቻችንን ቅልብጭ ኩልል ያለች አቋም ዛሬ በንቅንጭሪት አያሌው መቀንበር ጌቾ ጌችዬ እየተባለ በሚንቆለጳጵሰው ጌታቸው ረዳም አንደበት ተነግሯል። የአሁኑ ብልጽግና የድሮ ህዋሀት ጌታቸው ረዳም እንዲህ ነበር ያለው። የህወሀት ሰዎች ከምስራቅ አማራ ፋኖ ጋር አብሮ መስራት ፈልገው ነበር። የፋኖ ኃይሎች ራያም የአማራ ነው የሚል ጽኑ አቋም ነው ያላቸው። የህወሀት ሰዎች ደግሞ ራያ የአማራ ነው ከሚሉት ጋር ነው አብሮ መስራት እየፈለጉ የነበሩ። ጌታቸው እኔ የምታገለው ራያ የትግራይ አካል ነው ብዬ ነው ሲል ጌታቸው በቪዲዮ ይደመጣል። እንግዲህ እዚህ ጋር ኩልል ያለው የነጣው የነጠረው ትንታግ የዚህ የአማራ ትውልድ አቋም ነጥሮ ይደመጣል በዚህ ቃለ ምልልስ እንደሚደመጣ አብሮ አብሮ የመስራት ፍላጎት የመጣው ከህወሀት እንደሆነ ያስረዳል። ይህ የአማራ ትውልድ ደግሞ አብሮ ለመስራት ግልጽ ቀይ መስመሩን አስምሯል። ይህንን ቀይ መስመሩን የማይዳፈር ካለም በሩንም ክፍት አድርጓል። በዚህ ኬዝ ቀይ መስመራችን ወልቃይትና ራያን የማንደራደርባቸው ርስቶቻችን ናቸው የሚለው ነው። ከህወሀት በኩል ያሉ ቡድኖች ከኛ ጋር አብሮ ለመስራት ሲያስቡ ይህንን ግልጽ አቋማችንን አምነውበት እንደሆነ ከጌታቸው ረዳ ንግግር በግልጽም የሚደመጥ ነው። ያኔም አብረን እንስራ ያሉት ወይንም ወደፊት ሊሉ የሚችሉት በዚህ አቋማችን ሳይስማሙ ከሆነ ከነጦሳቸው ገደል ግቢ ይላል የባህር ዳር ዊኪሊክስ መግለጫ አዘል ጽሑፍ። ኩልል ያለው አቋማችን አሁንም ግልጽ እናድርግ ፈልጎንና የህዝባችንን መሰረታዊ ጥቅማችንን ፍላጎታችንን አክብሮም በቀና ልብ አብሮ በመታገል ይህንን የጋራ ጠላትና አውሬውን ስርዓት ለመገርሰስ ፍላጎት ካለው ማንኛውም አካል ጋር በግልጽ መርሆቻችን ላይ እየተመሰረተ ትብብር ለመፍጠር ዛሬም ነገም ዝግጆች ነን። ማንኛውም አካል ማለትም የትግራይ ኃይሎች ህዋትን ጨምሮ፣ ግብጽንም፣ ኤርትራንም ወይንም ሌላውን አካል ማለታችን ነው ሲል የባህር ዳር ዊክሊክስ ጽሁፍ አስነብበዋል። በዚህ የጌታቸው ረዳም አዲስ እጮኛው ቀንጨሪታውያን ሊደብራቸው ይችላል። ነገር ግን ድብርታችሁ ደስታችን፣ ለቅሷችሁ ቡጊ ቡጊም የሚያስጨፍረን ሀሴታችን ነው ሲል የባህር ዳር ፌሊክስ ዘገባን እዚህ ጋር ያበቃል። አሁን በቀጥታ ከአማራ ክልል ግንባር መረጃዎች ወዳገኟቸው ጉዳዮች አልፋለሁ። ሰበር ዜና አስራ አምስተኛው ኮሎኔል ተቀነደሸ ኮሎኔል ተስፋ የተባለ የአገዛዙ ስርዓት የምዕራብ እዝ ከፍተኛ ወታደራዊ አዛዥ የአፋበሃ ባህርዳር ባህር ዳር ብርጌድ በፈጸሙት የተጠናም የደፈጣ ጥቃት እርምጃ እንደተወሰደበት የአምስተኛ ክፍለ ጦር ቃል አቀባይ አረጋግጧል። ጥቃቱ ከዚህ የግለሰብ አገልጋይ ኮሎኔል በተጨማሪ ሌሎች አመራርና ሰላምና ተራ አገዛዙ ወታደሮችንም የበላ እንደነበረም ተነግሯል። ይህንን ድል ተከትሎም በጎጃም ቀጠና ብቻ ፉት የተደረገው የፋሽስቶም ኮረኔሎች ቁጥር 15 የደረሰ ሲሆን የአማራ ፋኖ ብሔራዊ ኃይልም የአገዛዙን ከፍተኛ ወታደራዊ አዛዦችን መንደል አንድ ብሎ መጀመሩን በዚህ ድንቅ ጥቃትም አብስሯል ሲሉ የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለም የቦምብ ጥቃትም ተፈጽሟል። በምቱ አለቃ አዲሱ የሚመራው የአማራ ፋኖ ብሔራዊ ኃይል ስድስተኛ ክፍለ ጦር ንጉሥ ተክለሃይማኖት ብርጌድ ከዚህ በፊት ከደብረ ማርቆስ ከመሸገው አገዛዞም መኪና በመውጣት ለብርጌዱም ያበረከተው አባል በዛሬው ዕለትም ደብረ ማርቆስ ከተማም ስታር ግሎሪ ሆቴል ዝቅ ብሎ ትዕግሥት ድራፍት ቤት ሙሉ አመራር ተሰብስቦ ባለበት የቦምብ ጥቃት በመፈጸም የማንቆረር ክፍለ ከተማ ሂሳብ ሹም ኃላፊ፣ የቀበሌ አምስት አስተዳዳሪም ኢንቨስትመንት ውስጥ የሚሰራም አመራር በጥቃቱ የተገደሉ ሲሆን አራት አመራር ቁስለኛ ጥገኞች በማድረግ የፋኖ ኃይሎች እየተጎማሸሩ ወደ ማዘዣ ጣቢያቸው ተመልሰዋል ሲሉ ተመልሰዋል ሲሉ የፋኖ ኃይሎች ገልጸዋል። እዚሁ ጎጃም ላይ ስንቆይ በትላንትናው ዕለት የአማራ ፋኖ ብሔራዊ ኃይል በጎጃም ሁለተኛ ተፈራዲ አምጤ ክፍለ ጦር መዝገቡ ጮቄ ብርጌድ ከሞጣ ተነስቶ ወደ ሰዴም አርባ ማዳበሪያም ከረጢት ጤፍ ለብልጽግና ጭኖ ሲሄድ ልዩ ስሙ ዋብን መድኃኔ ዓለም ከተባለ ቦታ የሻለቃ መንበር የመንፈስ ልጆች የመዝገቡ ትንፋሾች ደፈጣ በመጣ በመማረግ በመማረክ ወደ ብርጌዳቸው ገቢ ማድረጋቸውም ተነግረዋል። የብልጽግና ኃይል ከሰድና ከቅራኔውም ተውጣቶን የተማረከበትን እህል ለማስመለስ ጥረት ቢያደርግም ከበባ ውስጥ በመግባቱ ወደ ጨባ ጊዮርጊስ ቤተ ክርስቲያን ከባድ መሳሪያ ሲተኩስ አምሽቶም ተመልሶ ወደ መጣበት ፈርጥጦም ገብቷል። አሁን በቀጥታ ወደ ጎንደር አልፋለሁ። አማራ ፋኖ ብሔራዊ ኃይል ጎንደር ቀጠና። ሜጀር ጀኔራል ውባንት አባተ ተወርዋሪ ክፍለ ጦር በትላንትናው ዕለት ዝምሃና ፈንዲቃ ላይ የአገዛዙ ሰራዊት ኪንቲ ላይ የነበረውን ውጊያም ከጀርባ ለመበተን አጋዥ ኃይል ሲያመጣም፣ ጥቋቁር አናብስቶቹም የውባንታ ባተ ልጆች የብልጽግናን ኃይል አደብ አይተውታል። አገዛዙ የአፋድ አመራሮች የከዱትን በሄሊኮፍተር ለመውሰድ ሲሞክር ዘረ ውባንታዎች በድሽቃ ለማውረድ ሞክረዋል። ነገር ግን ሄሊኮፍተሯን በጥቂት ማምለጧ ነው የተነገረው። በትላንትናው ዕለትም የሜጀር ጀኔራል ውባንታ ባተ ተወርዋሪ ክፍለ ጦር ከስቲ የወጣውን የብልጽግና ነሰራዊት ከገላውዲዮስ የጀመረ ሞሻ ውባንት ተራራ ጉማራና ልጫም በተባሉ አካባቢዎች በብርሃን ፍጥነት አስለቅቆም ድራሽ አባታቸው እንዲጠፋም አድርጓል ሲሉ የፋኑ ኃይሎች ገልጸዋል። የውባንት አባታ ልጆች የአሸናፊነት ስለንቦናም የተላብሶም ፋኖነት ከአባታቸው ውባንተም አባት የወረሱም የነፍጠኛ መለያዎች የሆኑም ፖለቲከኞችም ሆነ የትኛውንም ቁማርተኛ ኃይል ጭንብሉን የሚገልጡበትና በጥቅሉም በጥቅሉ ቅዱሱን የፋኖ ትግል በውል የተረዱ ናቸው። ይህ በእንዲህ እንዳለ ወደ ሸዋስና አልፊ አማራ ፋኖም ጎማ ተራራ ክፍለ ጦር በአገዛዙ ሰራዊት ላይ በወሰደው እርምጃም ከፍተኛ ድል ተቀናጀ። በሸዋ ግንባር ከፍተኛ ኪሰራም እያስተናገደ የሚገኘው የብልጽግና ሰራዊት በገባበት ቅጠና ሁሉ ከፍተኛ ወታደራዊና ቁሳዊ ኪሰራም እያስተናገደም ይገኛል። በሁሉም ግንባሮች ከፍተኛ ድልን ማስመዝገቡን የቀጠለው የአማራ ፋኖ ሸዋዎች በመሐመድ ቢሆነኝ ኮር እስቴ ጎማ ራ ክፍለ ጦር በስርዓቱ አገልጋይ ላይ በወሰዱት እርምጃም ውጤታማ ድል አስመዝግበዋል። በዛሬው ዕለት በስቴ ጎማ ተራራ ክፍለ ጦር ላይ ጥቃት ለመፈጸም መነሻውን ከመኮይ ባቡር ስቴሽን ያደረገው የመቶ ሁለተኛ ክፍለ ጦር አራት ሻለቃም የአገዛዙ ሰራዊት አርባ አራቱ የተባለ ቦታ ላይ ለደፈጣ ጥቃት ቢመሽግም የብልጽግና ኃይልን እንቅስቃሴም መረጃ የነበረው የወገን ሰራዊት ለደፈጣ የመረጠውን ቦታ ሳያመቻች ከበባን ቀጥቅጠውታል። መረጃው ቀድሞ የደረሰ ሰው እስቴ ጎማ ተራራ ክፍለ ጦር ቃኞችና መሐንዲሶች ቀድሞው በያዙት ምሽግ በወሰዱት እርምጃ ስድስት የአገዛዙ ሰራዊት ሲደመሰስ ከ11 በላይ ቁስለኛ ተደርጓል። የመሐመድ ቢሆነኝ ኮር እስቴ ጎማ ተራራ ክፍለ ጦር የተቀጣጣይ ፈንጂም ጠበብቶች በመኩይ ከተማ ሰርጎ በመግባትም ባጠመዱት ተቀጣጣይ ፈንጂም የዞኑና የወረዳው ባለስልጣናትን ጨምሮም በርካታ የአገዛዞም ተላላኪ ካድሬዎች ቁስለኛ ተደርገዋል። በሁሉም መስክ ሽንፈት የደረሰበት የ የስርዓቱ ተላላኪም ሰራዊትም በመኮይ ከተማ ንጹሃን ላይና በአካባቢው ነዋሪዎች ላይ ከፍተኛ ድብደባና እንግልት በማድረስ እንዲሁም የአንድ ንጹሃን ገበሬ ነፍስ በማጥፋት የአማራ ህዝብ ላይ እያደረሰ ያለውን ሰቆቃና ግፍም አጠናክሮ ቀጥሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ወሎ ላይ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ በትላንትናው እለት ቅጥረኛውንና ወራሪውን ቡድን አትሮንስ ማርያም አህየወልክ ብዬም በተባለ ቦታ በብልጽግና ላይ ሰብአዊና ቁሳዊ ኪሳራም አድርሰው ድል አድርገዋል። አትሮንስ ማርያም ሶስት የተደመሰሱም ቅጥረኞችና ከአምስት በላይ ቁስለኛም ሆነዋል። እንዲሁም አህዮ ልዩ ቦታው እልክ ብዬ በተባለው ቦታ ላይ በተመሳሳይ ሶስት የወራሪው ቡድን አባላት እስከ ወዲያኛው የተሸኙ ሲሆን ቁጥራቸው ያልታወቀ ደግሞ ቁስለኛም ሆነዋል። የአማራ ህዝብን ማጎሳቆልና ማቆርቆዝ ተቀዳሚ ተግባሩ ያደረገው የኦህዴድ ብልጽግናው ቅጥረኛውና ወራሪው ቡድን ህዝቡን ሲዘርፍ ፍና ሲገርፍ ሲያዋርድም ውለዋል። በመሃል ሳይንት ወረዳ የኦህዴድ ብልጽግና ቅጥረኛም ወራሪ ቡድን ህዝቡን እያሰቃየም ይገኛል። ጥቃቅን የቤት ቁሳቁሶችን ሳይቀር መስረቁን ነው የተነገረው። በመጨረሻ በወረታ ከተማ ልጆቻቸው በግዳጅ ለወታደራዊ ግዳጅ የተወሰዱባቸው አንድ እናትና አባት የወሰዱት እርምጃም አነጋጋሪም አሳዛኝም ሆነዋል። ከሰሞኑ በርካታ የሀገራችን ክፍሎች ህጻናትን ጨምሮ በበርካቶች በግዳጅ እየታፈሱ ወደ ውትድርና እየተወሰዱ እንደሆነም ይታወቃል። በአማራና ኦሮሚያ ክልሎች ደግሞ አፈሳው ተባብሶ እንደሚታይ መረጃዎች ይጠቁማሉ። ዛሬ ከወደ ወረታ የተሰማው መረጃ እንደሚጠቁመው ደግሞ ልጆቻቸውን በግዳጅ ለወታደርነት የተወሰዱባቸው አንድ እናትና ሌላ አባት ተስፋ በመቁረጥ ስሜት መርዝ በመጠጣት ህይወታቸው አደጋ ላይ መሆኑም ታውቋል። መሰረት ሚዲያ ከአካባቢው የደረሰው መረጃም እንደሚጠቁመው የወረታ ከተማና የዞኑ አስተዳዳሪም አቶ ጥላሁን ደጀኔም በተገኙበት የበርካታ ህጻናትና ወጣቶች ሽኝት ዛሬ ተካሂደዋል። በዚህ ወቅትም ሁለት ልጆቻቸው በግዳጅ የታፈሱባቸው አንድ በቀስና የሚተዳደሩ አባት መርዝ የጠጡ ሲሆን በተመሳሳይ ሌላ እናትም መርዝ ጠጥተው ህይወታቸው አደጋ ላይ እንዳለም ታውቋል። ልጆቻቸው በግዳጅ ተጭነዋል። ቄሱ በተሻለ ደረጃ ላይ ያሉ ቢሆንም እናትየዋ ግን ከፍተኛ ደረጃ ላይ ደርሳም ሕክምና ላይ ናቸው። ሁለቱም የተለያዩ ቤተሰቦች ናቸው ያሉን በስፍራ ያሉ የመረጃ ምንጮቻችን ናቸው። በአቶ ጥላሁን የተመራው ቡድን በወረታ ከተማም አስተዳደር ለተመለመሉ አዲስ የመከላከያ ምልምሎች አሸኛኘት ማድረግ የጀመረው ከአምስት ቀን በፊት ጀምሮ ሲሆን የአካባቢው ወጣት በአብዛኛው በሚባል መልኩም እየታደነ እየተወሰደ መሆኑም ታውቋል። የደቡብ ጎንደር ዞን ዋና አስተዳዳሪም አቶ ጥላሁን የዛሬ ምልምሎች የነገ ጀኔራሎች እንደሚሆኑ ገልጸው ሀገራችን ኢትዮጵያ በታሪክ አጋጣሚ በማንም ተደፍራ የማታውቅ በቁርጠኝነት የሚታገል የሀገር መከላከያ ሰራዊት ስላላት ነውም ብለዋል። የአማራ ማህበር በአሜሪካ የመስክ መርማሪዎች በቅርቡ ሳምንታት በወጡት መረጃ ወንዶችና ታዳጊዎች ላይ በድብደባና በዘፈቀደ እስራት በታገዘም ግዴታ ሰፊ እየተካሄደ መሆኑን መታዘባቸውን ለሚዲያችን ባስተላለፉት መልእክትም ገልጸዋል። ይህ ድርጊት ህጻናትን ለውትድርና መመልመልን የሚከለክለውን ህግ ጨምሮ በርካታ የኢትዮጵያን የዓለም አቀፍ የሰብአዊነትንና የሰብአዊ መብቶችን ህግጋቶችን የሚጥስ ነው ያለው ማህበሩም በአማራና ኦሮሚያ ክልሎች እንዲሁም በአዲስ አበባ መጠነ ሰፊ የግዳጅ ምልመላም እየተካሄደ ነው ብለዋል። ከወልዲያ ደብረ ታቦር፣ እብናት፣ ሸዋሮቢት፣ ሀይቅ፣ ባህር ዳር፣ አዲስ አበባ ዋና አዳማም የወጡ መረጃዎች እንደሚያመላክቱት የአገዛዙ ታጣቂዎች ማለትም የፌዴራል ፖሊስ፣ ሚሊሻ፣ አድማ ብተናና የአካባቢው አስተዳዳሪዎች ሰላማዊ ዜጎችን በግዳጅ ወደ ውትድርና ለማስገባት የተቀናጀም ጥረትም እያደረጉ ነው ያለው ማህበሩ ወጣቶቹም ከጎዳናዎች የቡና መሸጫ ሱቆች፣ ገበያዎችና የሃይማኖት ተቋማት ከመሳሰሉት ህዝባዊ ቦታዎች እየታፈኑም ይገኛሉ ብለዋል። የመከላከያ ሚኒስቴር የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት ዳነ በበኩላቸው የመከላከያ ሰራዊት ህገ መንግስታዊ ኃላፊነቱን ለመወጣት በተፈጥሯዊ ሆነ በሰው ሰራሽ ነገር የሚወጣውን ሰው ለመተካት እንዲሁም ሚዛን የጠበቀ ኃይል አሰላለፍ ታሳቢ ያደረገም የሰራዊት ዝግጅት ያስፈልጋል ብለው ተቋሙ በሚያወጣው መደበኛ ምልመላ መሰረት ወጣቶችን ወደ ሰራዊቱ መቀላቀል በየትኛውም አለም አቀፍ አሰራር ያለ ነውም ሲሉ ተናግረው ነበር። ነገር ግን አገዛዞም አሁንም ህጻናትንና ወጣቶችን በግዳጅ ማፈሱንም አጠናክሮ ቀጥሏል።

የማቻከል ፋኖች ጀብዶም የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና በስድስተኛ ክፍለ ጦር ማቻከል ወረዳ አማኑኤል ከተማ የተቀመጠውን ተስፋ የቆረጠውን የአብይ ዙፋን ጠባቂ ሰራዊት ኃይል በከተማዋ የሚኖሩ ሰላማዊ ሕዝብን በግድ በመሰብሰብ ለፋኖ ታግዛላችሁ ለኛም እያንዳንዳችሁ መቶ ሺህ ብር ታዋጣላችሁ በማለት እያሰቃየ ባለበት ሰዓት ጀግኖቹ የማቻከል በላይ ዘለቀ ብርጌድ ፋኖች ይህንን መረጃ በመስማት አቸው ከተማዋ ላይ ዘልቆ በመግባት በዘመቻ መሪያቸው በአስር አለቃ አባበልና በአስር አለቃ አየነው እየተመሩ ንስር ተወርዋሪ ኃይሎች አስር የሚሊሻና አድማ ብተናም ባንዳዎችን እስከ ውዳኛው ሸኝተው አኩሪ ጀብዶም ሰርተው ተመልሰዋል። በዛሬው ዕለት ግንቦት 9 2017 ዓ.ም ደግሞ ተስፋ የቆረጠው የብልጽግና ኃይል ከአማኑኤል ከተማ ተነስቶ ወደ ደንበጫ ከተማ ሲሄድ የነበረው የብልጽግና ኃይል በማቻከል በላይ ዘለቀ ብርጌድ በሻለቃ አንድ በሻምበል ውቡም የሚመራው ሻለቃ ደፈጣ በማድረግ መብረቃዊ የሆነ አይቀጡ ቅጣት በብልጽግና ላይ ፈጽሟል። በዚሁ ውጊያም ከሀያ በላይ ሙትና ቁስለኛ ተመዝግበዋል። የፋኖ ኃይሎች የብልጽግና ሰራዊት ሲያልፍ ሲያገድም ጥቃት በመሰንዘር የሚታወቁት ፋኖች ቀጠናውን ለብልጽግና እሾክ አድርገውበታል። የብልጽግና ኃይልም ከማርቆስ ኃይል ጨምሮ አስከሬኑን ጭኖ ወስዷል ሲሉም የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና ቀኝ ጌቴ ስድስተኛ ክፍለ ጦር የማቻከል በላይ ዘለቀ ብርጌድ የህዝብ ግንኙነት መምሪያም ኃላፊ ፋኖ መልካሙ ዋጋነ ለሚዲያችን ገልጸዋል። ይህ በእንዲህ እንዳለ እየፈረስ ያለው ብልጽግና በዛሬው እለት ሁለት የብልጽግና ወታደሮች የአዲስ አለማየሁ ሰባተኛ ክፍለ ጦር የቦቆላ አባይም ብርጌድ ተቀላቅለዋል። ሶስት ክላሽ ከነ ሙሉ ተተኳሽ ገቢም ተደርጓል። የሰባ ሁለተኛ ክፍለ ጦር የሻለቃ ምክትል ዘመቻው መምሪያም ኃላፊው ከብልጽግና ጉያ ከወጡት መካከል ይገኝበታል። በሌላ በኩል በትላንትናው እለት የብልጽግና ኃይል በክፍለ ጦሩ የደረሰበት ምት ተከትሎም የብልጽግና ተላላኪ የነበሩ ሁለት ሚሊሻዎችና አንድ ብልጽግና ወታደር የአዲስ አለማየሁ ሰባተኛ ክፍለ ጦር አብራጃተ ብርጌድንም ተቀላቅለው ነበር። የአፋ ባህ አካል የሆነው አፋ ጎም ስድስተኛ ክፍለ ጦር የበላይ ዘለቀ ብርጌድ የደፈጣ ጥቃትም ፈጽመዋል። በዕለተ ቀዳሚ በዛሬው እለት ከአማኑኤል ከተማ ወጣ ብሎም ወደ ደንበጫ አቅጣጫም ሲንቀሳቀስ የነበረው የምርኮኛው ብርሃኑ ጁላ ሰራዊት ላይ ሲርበተበት የፋኖ ኃይሎች መብረቁን አውርደውበታል። የአብይ አህመድ ስልጣን አስጠባቂ ጥምር ጦርነኝ ባይ ቡድኑም አስከሬኑንና ቁስለኛውን እየሸከፈ ወደ መጣበት እንደተመለሰ ነው የተነገረው። ይህ በእንዲህ እንዳለ በክምር ድንጋይ በጋሴ መካከል ዘብራ በሚባለ ቦታ በተካሄደ ከባድ ውጊያ የሚሊሻና አድማ ብተና ሰራዊት እጅግ ቁጥሩ በበዛ ሁኔታ ተደመሰሰ። ሚሊሻና አድማ ብተና ብርጌድ ካለበት ድረስ በመሄድ የፋኖ ጥይት ሲሳይ ሲሆኑ እነሱን ለማገዝ ከክምር ድንጋይና ከደብረ ታቦር የመጣው የብልጽግና ዙፋን ጠባቂ ወታደር የፋኖን ክንድ መቋቋም አቅቶ ከ15 በላይ ሙትና ብዛት ያለው ቁስለኛም ታቅፎ ወደ መጣበት ተመልሷል። በሌላ በኩል አርበኛ ዘመነ ካሴ በስልጠና ላይ ላሉ ኮማንዶች ባደረገው ንግግር አዲስ አበባ እንጦጦ ስንደርስ የሚከዳን ይኖራል ሲል ተናገረ። የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች የግንባሩ ውጊያዎችን እያካሄደ ምልምል ወታደሮችን እያሰለጠንና መዋቅሩን እያደራጀም ይገኛል። በዚህም የአፋ ባሃ ማዕከላዊ ኮማንድ አባል አርበኛ ዘመነ ካሴ በጎጃም ስልጠናም እየወሰዱ ያሉ የድርጅቱን ምልምል ልዩ ኮማንዶች በስልጠና ቦታም ተገኝቶም አበረታቷል። አርበኛው በዚህ ወቅት ባስተላለፈው መልእክትም በርካታ ውጣ ወረዶችን አልፋችሁ እዚህ ደርሳችኋል። የቀራችሁ መንገድ ትንሽ ነው ሲልም ገልጿል። አክሎም በስልጠና ወቅት በተለያ የተለያዩ ምክንያቶች አቋርጠው የሚወጡ እንዳሉ ሁሉም በድል ወቅትም አዲስ አበባ እንጦጦ ስንደርስ እንኳን የሚከዳን አለ ሲልም ገልጿል። እስከ መረቃቀን ባለው ጊዜ ውስጥ አሰልጣኞቻችን የሚጎለውን የሚቀረውን ያውቁታል። በተለይ መሰረታዊ የሚባለውን ነገር ያው በፍጥነት ስለሆነ እየተሰጠ ያለው እንደምታውቁት ቅዱስ ወርና እዛ በላይ ሊወስድ የሚችል ስልጠና ስለሆነ ተጨምቆ እየተሰጠ ያለ የምትጎለውን መጨበቅ የሚገባቸው የቀረ የሚባል ነገር ካለ ከመረቃቀን ባለው ይሰጧችኋል። ተነጋግረናል። ቀዳሚ ነት ከነሱ ጋር አድሳችሁ እንኩራችሁ። የሚቀረው መንገድ የመጣችሁትን አንድ ሶስተኛ እንኳን ስለማያክል ሩብ ስለማያክል ጨርስና ከቻል ሁላችንም ተገንትን፣ ተመረቃችሁ በክብር ወደ መጣችሁበት አቅጣጫ ትመለሳላችሁ። ስለተያየን ስለተገናኘን እጅግ በጣም ደስ ብሎኛል። ለስራ እየተንቀሳቀስን የነበረው ግን እንዳልተው ናችሁ እንደምናስባችሁ ወንድሞቻችሁ ታላላቆቻችሁ መሪዎቻችሁ አሁን ተጎናችሁ እንዳለ እንድትረዱ ነው፣ ሰብረን የመጣ ነው። በእንደዚህ አይነት ሂደት ውስጥ ከሞላ ጎደል ስላለፍን ስሜቱንም እንረዳዋለን። ይሄ በተለመደው ቋንቋ የሰው ሀገር የሚባል የጎጃም አካል ግን ሁላችንም ካደግንበት የሚሮ መንት የራቀ ስለሆነ የሰው በምንለው ሀገር ወይም ሩህ በምንለው ሀገር የምናውቀው ሰው ሲመጣ ስነ ልቦና ደረጃ የሚሰማ ቆይታ ነው አይደል? ስለዚህ ወርቱ በጣም በጣም ትንሽ ጊዜ ነው የሚቆይ የሚሆነው። እዚህ በኋላ ታሰብ መልሰላችሁ በጣም ነው የምታምሩ እውነት ለመነጋገር ከገጠማችሁ ፈተና አኳያ ከጠላትም ትኩረት አኳያ። ብዙ ስልጠና እንደተጀመረ እዛ በኋላ ያለፈውን ውጥንቅጥ እስከ ትናንት ፊት ድረስ ብዙ ውጥንቅጥ ነው ያለው። ከዛ ሁሉ ጠውረድ በኋላ ይህን የሚያክል ሰልጣኝ በቁጥር የሚቀራሉ እያ አልገመቱም ነበር። ስለሚታወቅ ባህር ዳር ከተማ ጊዮርጊስ አደባባይ ስልጠና ብሰጥም፣ እዚህ ስልጠና ብሰጥም ወገቤን እያለ የሚደክመው ብዙ ይኖራል። የስልጠና ተፈጥሮ ነው፣ የትግል ተፈጥሮ ትግሉን በጀመርከው በሳምንቱ የሚከዳ ይኖራል። አዲስ አበባ ልንገባ እንጦጦ ላይ ቆመን የሚከዳ ይኖራል። ይሄ ትግል ተፈጥሮ ነው። ስለዚህ ያው ሁሉ ተቋቁማችሁ በዚህ ቁጥር መቆየታችሁ ሌላ ልዩ የሚያደርገው ነው። በርቱልኝ። አድማጮች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በሌላ ዘገባ እስካገኛችሁ ቸር አሰማኝ።